በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በጥቅምት አስራ ሶስት በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት አብጥልማኮስ ቀሲስ ወዘካሪያስ መነኮስ ወአውሰኖ ወአውሲኪዮስ ወዮሐንስ አፈወርቅ ወካልአኒሆሙ ዘነግ ምስባክ መዝሙር 16 ከቁጥር 14 እስከ 15 ጸግቡ ደቂቆሙ ወኀደጉ ትራፋቲሆሙ ለሕፃናቲሆሙ ወአንሰ በጽድቅከ ከ ርኢ ገጸከ ወእጸግብ በርእየ ስብሐቲከ። የቅዱስ ማቴዎስ ወንጌል ምዕራፍ 14 ከቁጥር 13 እስከ 22 ያለው ኃይለ ቃል እንዲህ ይላል። ጌታችን ኢየሱስም ይህን በሰማ ጊዜ በታንኳ ሆኖ ከዚያ ብቻውን ወደ ምድረ በዳ ሄደ። ሕዝቡም ሰምተው ከየመንደሩ በእግር ተከተሉት በወጣም ጊዜ ብዙ ሰዎችን አይቶ አዘነላቸው፣ ድዌዎቻቸውንም አዳነላቸው። በመሸ ጊዜም ደቀ መዛሙርቱ ወደ እርሱ ቀርበው ቦታው ምድረ በዳ ነው። ሰዓቱም አልፏል። ወደ መንደር ገብተው ምግባቸውን ይገዙ ዘንድ ሕዝቡን አሰናብታቸው አሉት። ጌታችን ኢየሱስም እንደ ራባቸው ሊሄዱ አይገባም። እናንተ የሚበሉትን ስጧቸው እንጂ አላቸው። እነርሱም ከሁለት ዓሣና ከአምስት እንጀራ በቀር በዚህ ምንም የለንም አሉት። እርሱም እነዚያን ወደዚህ አምጡልኝ አላቸው። በመስኩም ላይ እንዲቀመጡ ሰዎችን አዘዘ። አምስቱን እንጀራና ሁለቱን ዓሣ ይዞ ወደ ሰማይ ተመለከተና ባርኮ ቆርሶ ለደቀ መዛሙርቱ ሰጣቸው። ደቀ መዛሙርቱም ለሕዝቡ አቀረቡ። ሁሉም በልተው ጠገቡ። የተረፈውንም ቁርስራሽ አስራ ሁለት መሶብ ሙሉ አነሱ። የበሉትም ከሴቶችና ከልጆች በቀር ወንዶች አምስት ሺህ ያህሉ ነበር። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ሁለተኛው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ ዘጠኝ ከቁጥር አንድ እስከ ዐሥር ያለው ኃይለ ቃል እንዲህ ይላል። ለቅዱሳን ስለሚደረገው አገልግሎት የምጽፍላችሁ ብዙ አለኝ፣ እናንተ እንደምትተጉ አውቃለሁና፣ ስለዚህም የአካያ ሰዎች እኮ ከአምና ጀምሮ አዘጋጅተዋል ብዬ በመቄዶንያ ሰዎች ዘንድ አመሰገንኳችሁ። እነሆም የእናንተ መፎካከር ብዙዎችን ሰዎች አትግቷቸዋል። በዚህም ያመሰገንናችሁ ምስጋና በእርሱ ዘንድ ሐሰት እንዳይሆንብን፣ እንደ ነገርናቸውም ተዘጋጅታችሁ እንዲያገኟችሁ ወንድሞችን ወደ እናንተ ላክናቸው። ምናልባት የመቄዶንያ ሰዎች ከእኔ ጋር ቢመጡና ሳታዘጋጁ ቢያገኟችሁ እናንተ ታፍራላችሁ ባልልም፣ እኛ ስለ እናንተ ከነገርናቸው የተነሳ እናፍራለን። ስለዚህም አስቀድመው ወደ እናንተ መጥተው በቅድሚያ የተናገራችኋትን በረከታችሁን እንዲያዘጋጁ ወንድሞችን ማለዱ። እንደዚህም የተዘጋጀ ይሁን፣ በረከትን እንደምታገኙበት እንጂ በንጥቂያ እንደ ተወሰደባችሁ አይሁን። አሳንሶ የሚዘራ ለእርሱ እንዲሁ መከሩ ያንስበታል፣ በብዙ የሚዘራ ግን በብዙ ያመርታል። ሁሉ ልቡ እንደወደደ ያድርግ፣ በደስታ ይስጡ እንጂ በግድ አይሁን፤ እግዚአብሔር በደስታ የሚሰጠውን ይወዳልና። እግዚአብሔር መልካሙን ነገር ሁሉ ሊያበዛላችሁ ይችላል ፍጹም በረከቱንም ለዘወትር ያበዛላችሁ ዘንድ ለሁሉም ታተርፉታላችሁ፣ በጎ ሥራ መሥራትንም ታበዛላችሁ። በተነ ለድሃም ሰጠ፣ ጽድቁም ለዘለ ዓለም ይኖራል ብሎ መጽሐፍ እንደተናገረ ተናገረ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ያዕቆብ መልእክት ምዕራፍ አንድ ከቁጥር ዘጠኝ እስከ ዐሥራ ሰባት ያለው ኃይለ ቃል እንዲህ ይላል። ድሃው ወንድማችን ከፍ ከፍ በማለቱ ይመካ፣ ባለጠጋውም በመዋረዱ ይመካ። እንደ ሳር አበባ ያልፋልና ፀሐይ ከሙቀቱ ጋር በወጣ ጊዜ ሳሩን ያደርቀዋል፣ አበባውም ይረግፋል፣ የመልኩም ውበት ይጠፋል። እንዲሁ ባለጠጋም በመንገዱ ይዝላል። መከራን የሚታገስ ሰው ብፁ ነው፤ ተፈትኖ እግዚአብሔር ለሚወዱት ተስፋ ያደረገላቸውን የሕይወት አክሊል ይቀበላልና። የሚፈተን ሰው ቢኖር እግዚአብሔር ይፈተነኛል አይበል፤ እግዚአብሔር ለክፉ ነገር አይፈትንምና እርሱስ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ምኞትም ከጸነሰች ኃጢአትን ተወልዳታለች። ኃጢአትም ከተፈጸመች ሞትን ተወልዳታለች። የተወደዳችሁ ወንድሞቻችን ሆይ አትሳቱ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 20 ከቁጥር 16 እስከ 28 ያለው ኃይለ ቃል እንዲህ ይላል ጳውሎስም በእስያ እንዳይዘገይ በኤፌሶን በኩል ሊሄድ ቆርጦ ነበር። የሚቻለው ቢሆን ለበዓለ ሐምሳ ኢየሩሳሌም ለመድረስ ቸኩሎ ነበርና ከመሊጡም የቤተ ክርስቲያንን ቀሳውስት ይጠሯቸው ዘንድ ወደ ኤፌሶን ላከ። ወደ እርሱም በመጡ ጊዜ እንዲህ አላቸው። ወደ እስያ ከገባሁበት ከመጀመሪያው ቀን ጀምሮ በዘመኑ ሁሉ ከእናንተ ዘንድ እንደ ተቀመጥኩ እናንተ ታውቃላችሁ፣ እግዚአብሔርን እያገለገልኩ በፍጹም መከራና በልቅሶ ከአይሁድም ሴራ የተነሳ በደረሰብኝ ፈተና እየተጋደልኩ በጉባኤም ሆነ በቤት ስነግራችሁና ሳስተምራችሁ ከሚጠቅማችሁ ነገር አንዳች ስንኳን አላስቀረሁባችሁም። ወደ እግዚአብሔር መመለስንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድና ለአረማውያን እየመሰከርሁ አሁንም እነሆ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። ነገር ግን በዚያ የሚያገኘኝን አላውቅም። ነገር ግን መንፈስ ቅዱስ በየከተማው መከራና እስራት ይጠብቅሃል፣ ብሎ የመሰክርልኛል ነገር ግን የእግዚአብሔርን የጸጋውን ወንጌል እንዳስተምር ከጌታችን ከኢየሱስ ክርስቶስ የተቀበልሁትን ሩጫዬን እንድጨረስና መልእክቴንም እንድፈጽም ነው እንጂ ለሰውነቴ ምንም አላስብላትም። አሁንም እነሆ የእግዚአብሔርን መንግሥት የሰበክሁላችሁ እናንተ ሁላችሁ ከእንግዲህ ወዲህ ፊቴን እንደማታዩኝ እኔ አውቅያለሁ። እኔ ከሁላችሁም ደም ንጹሕ እንደሆንሁ እነሆ ዛሬ በዚህ ሌሊት እመሰክርላችኋለሁ። ከእግዚአብሔር ምክር ሁሉ የሰወርኋችሁና ያልነገርኳችሁ የለም። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር 91 ከቁጥር 12 እስከ 13። ጻድቅሰ ከመበቀልት ይፈሪ ወይበዝህ ከመዘግባ ዘሊባኖስ ትኩላን እሙንቱ ውስተ ቤተ እግዚአብሔር። የቅዱስ ሉቃስ ወንጌል ምዕራፍ 12 ከቁጥር 27 እስከ ሰላሳ ሁለት ያለው ኃይለ ቃል እንዲህ ይላል። እነሆ አበባዎችን እንደሚያድጉ ተመልከቱ። አይፈትሉም፣ አይደክሙም። ነገር ግን እላችኋለሁ ሰሎሞን እንኳ በክብሩ ዘመን ሁሉ ከእነርሱ እንደ አንዱ አልለበሰም። እነሆ ዛሬ ያለውን ነገም ወደ እሳት የሚጣለውን የአበባ አገዳ እግዚአብሔር እንዲህ የሚያደርገው ከሆነ እናንተ እምነት የጎደላችሁ ለእናንተማ እንዴት አብልጦ አያደርግላችሁ። እናንተም የምትበሉትንና የምትጠጡትን አትፈልጉ፣ ወዲያና ወዲህም አትበሉ፣ አትጨነቁለትም። ይህን ሁሉ በውጭ ያሉ የዓለም አሕዛብ ይሹታልና፣ ለእናንተስ አባታችሁ ይህን ሁሉ እንደምትሹት ያውቃል። ነገር ግን የእግዚአብሔርን መንግሥትና ጽድቅ ሹ ይህም ሁሉ ይጨመርላችኋል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።